ስለማግኘት ግን እግዚአብሔር ይመስገን ላኪ ነኝ። ዛሬ በማግኘት ማለት ይህ በጣም ደስ ያለ አመሰግናለን እናት። እሺ፣ በትዳር ዙሪያ ከሆነ ህክምናሽ ሽ ከትውውቃችሁ ጀምሬ። እሺ፣ ትውውቃችን ዱባይ ነኝ። ዱባይ ነበረ መሳሪያ የነበረው ዋና ቦታ ማለት ነው። ከዛ በኋላ ያው እዛ ማናጀር ነበረ፣ እሱም ጓደኛዬ ማለት ነው። ከዛ በኋላ በጓደኝነት እዛ አንድ አመት ከቆየም በኋላ ኮረና፣ ገባ ማለት ነው። ኤፕሪል እዛ ኮረና ሲገባ እኔ ካንሰልሽን ተደርጌ ወደ ኢትዮጵያ እንደምገባ ተነገረኝ፣ በካምፓኒው ማለት ነው። እሽ ብዬ ተነጋገርን እና ያው ጓደኝነታችን እንዲቀጥል ዘለቄታው እንዲጨምር ማርገዝ እንዳለብኝ ተነጋገርን ማለት ነው። እኔ ዝግጁ አልነበርኩም፣ ግን እሱን ላለማጣት ስል እሽ አልኩኝ ማለት ነው። አዊ ይሰማል አይደል? ያው ኢትዮጵያ ስለሆንኩ ኔትወርኩ ይቆራረጣል። ይሰማል ማሬ? እዛ በማርገዝ ተስማማሁና ያው ለማርገዝ እንትን አልኩኝ። የሶስት ወር ጉዞኛ ወደ ኢትዮጵያ ገባሁ ማለት ነው። ኢትዮጵያ ገብቼ እሱም ደሴን ካምፓኒው ያው ካንሰል እንደሚያደርጓቸው ምናምን አሳወቃቸው ነገረኝ ምናምን ነገር ከዛዛው ሆኖ ሌላ ስራ ለመፈለግ ምናምን ከዛ በኋላ ኳታር አገኘ፣ ወደ ኳታር ሄደ ማለት ነው። እኔ ደግሞ ኢትዮጵያ እዚህ ተቀመጥ፣ ብዙም ቤተሰብም የለኝም፣ የአርግዝና እንትን እያል የተከታተሉ ኢትዮጵያ ያው፣ ግን ኮንታክታችን አራቀን በጣም እናወራለን ወትሳፕ ላይ እሱ ሚደውላል ምናምን ነገር። ከዛ እግዚአብሔር ረፍቶኝ ወለድኩ በሰላም ሁሉ ነገር ወለድ ያው የተነጋገር ነው። ቪዛ አድርጎ ምናምን ነገር እንደሚወስደን ነው የተነጋገር ነው። እኔ በሰላም ተገላገልኩ የሴት ልጅ እናት ሆንኩኝ። ከዛ በኋላ እያወራን መጣ፣ በስድስት ወሯ ላይ ሴት ናት ልጄ፣ ስድስት ወሯ ላይ መጣ ምናምን አያት። ጋብቻ ፈጽመን ሰላም ተፈጥሮ ተመልሶ ወደ ኳታ ከሄደ ማለት ነው። ከዛ ሀዊ የሚዲያሽን ስላገኘ በጣም ተጨናንቂ ያለሁ። ከዛ እኔ ኑሮዬን እየቀጠልኩኝ እያለ እሱም እሱን ኳታር ሳር እየሰራ ነበረ። ኦልሞስት ከዘጠኝ ወር ድረስ ጅስት በጣም እናወራለን። እሱም ይልክልኛል ምናምን ነገር ሰላም እያወራን ከዛ በኋላ ለአመታት ያክል ጠፋ። ጠፋ ስልሽ ኮንታክቱም ኤቭሪቲንጉ ማለት ነው። ከዛ በኋላ እንደምንም ብዬ በቤተሰብም በምንም ኳታር እንዳለ ስሰማ ኮንታክቱን እሱን እያወራሁት ማውራት ጀመርም። በቃ ከዚህ በኋላ ማውራት የለብንም፣ ዲቮርስ እንድታደርግኝ እና ልጄን መርዳት ነው የምፈልገው አለኝ፣ በአጭሩ ማለት ነው። እዚህ ላይ እኔ ዲቮርስ ማድረግ አልፈልግም የተነጋገርነው እኔም ብዙ ብር እዚህ ጋር ዌስት አድርግ ያለሁ ለልጄ ፓስፖርት ያወጣሁላት፣ ዛሬ ነገ ይወስደኛል ብዬ ስራም ሳልሰራ ቁጭ ብዬ ቤት ክራይ ነበር ተከራይቼ የኖር ከለውጥ ቪዛ ዛሬ ነገ ይላካል እያልኩኝ ሶስት አመት ሆናት። ሶስት አመት ላይ በቃ ከዚህ በኋላ ዲቮርስ የማታደርጊኝ ከሆነ ልጄንም አረዳም ብሎ አቆመ እርዳታውን ማለት ነው። ምንም አይነት ኬዝ የለም፣ ምንም አይነት ነገር የለም። ብቻ እኔ የማውቀው ዛሬ ነገ ቪዛ እንደሚልክልን ጀስት ህይወታችን እንደምንኖር አብረን ምናምን ነገር ነው የምጠብቀው። ያለውን ነገር ይሄ ነው ማለት ነው። እኔም ያለኝን ነገር እየጨረስኩኝ ነው በቤት ኪራይ፣ ልጄን በማሳደግ ሶስት አመት ሙሉ ማለት ነው። ከዛ እሺ፣ የሚያጣላን ነገር ምንድን ነው? ለምንድን ነው ዲቮርስስ እንዳደርግ የፈለከው ብዬ ስለው በቃ ዲስታንስ ስላለን፣ በዲስታንስ ምክንያት ይሄ ምክንያት ሊሆን አይችልም። እኔ እኮ ዛሬ ነገ ተወስደናለህ ብዬ እየጠበኩኝ ነው ለምን ስለው ጭራሽ አጠፋ ማለት ነው። አጠፋ ሙሉ ነገር ማለት ነው። ከዛ እኔ ዲቮርስ ይሄ ከሆነ የሚያስደስት ው ዲቮርስ። አሁን መርዳት ልጅህን የምትረዳ ከሆነ እርዳ፣ ምክንያቱም ከአቅሜ በላይ ነው። ገንዘብም ጨርሻለሁ፣ ሁሉ ነገር ጨርሻለሁ፣ ቤተሰብ የሌለኝ ምንድን ነው የሚሻለው ነው ጭራሽ። በዛ አድራሻውን አጠፋ። አድራሻውን ካጠፋ ኦልሞስት አሁን ሁለት ዓመት ሆነ እና ያለውን ነገር ይሄ ነው ማለት በአጭሩ ይሄ ነው ብዬ ማለት የማልፈልግበት ነገር ምንድነው ምንም የሚያጣላንም ነገር የለም ያጋጨንም ነገር የለም ዲስታንስ ብቻ ነው ያለው ነገር ሀቡይ ሀቡ ይሰማል አዎ በደንብ ይሰማል ማሪ ምንም ነገር የለም ዲስታንስ ብቻ ነው ስለዚህ ሰው ከመሬት ተነስቶ ዲስታንስ ስለራቀ ብቻ እውነተኛ አፍቃሪ በቃኝ ይላል ብለሽ ታስቢያለሽ እሱ አንድ ነገር፣ እኔም እኮ ማለት ልጅ አለ አንድ ልጅ አለ። ዛሬም ነገ መጥቶ ይወስደናል ብዬ የምጠብቀው እሱ ነበረ። ሁለት ደግሞ ከዲስታንስ ሳይሆን ማለት ፍላጎትም አላውቅም፣ እንደነገሩ ሁለት ዓመት አብረን እንኖረናል ዱባይ ላይ ማለት ነው። ይሄ የተቀየረ ብዬ የምለው ነገር የለም። አሁን በቅርብ አስራ አምስት ቀን ነው ምናምን ሰማሁኝ እንዳገባ ማለት ነው። ሌላ ፊሊፒን እንዳገባ ምናምን ነገር ሰማው ሳይም እናቱ ፕሮፋይል አድርገዋለች። ከዛ በኋላ በቃ ልጅቷን ስጭኝና፣ ለእኔ አንቺ ሌላ ሀገር ሄደሽ ስሪ ስትለኝ አይ ሌላ ሀገር ሄጄ አልሰራም። በቃ ፍርድ ቤት እሄዳለሁ። ፍርድ ቤት ሄጄ ቢያንስ ልጁን እንዲረዳ እኔ ምንም ነገር የለኝም። ከዚህ በኋላ ምንም ነገር ስለሌለኝ መርዳትም ስለማልችል ፍርድ ቤት ሄጄ እንትላለሁ ብዬ ስል የውጭ ጉዳይ ሚኒስቴር ሄጄ ስጠይቅ፣ የውጭ ጉዳይ ሚኒስቴር ፍርድ ቤት መጨረስ አለብሽ። ፍርድ ቤት ደግሞ ኦልሞስት አበቃ ስጠይቅ፣ ሰላሳ ሺ እና አርባ ሺ ያሉኝ የወርቅ ክርክር ማለት ነው ሰው እኔ ደግሞ የአቅሙ የለኝም፣ ማድረግም አልችልም። እናቱ ደግሞ ያለችው ኬንያ ናት። ኬንያ ደግሞ ልጄን ለማንም ሰጥቼ ከጎ መከራ ይቼ ነው ያሳደኳት ብቼን፣ ስለሆን መስዋት መስዋዕት አድርጌ ነው ሶስት አመት ሙሉ ያሳደኳት ማለት ነው። እዚህ ሞከርኩኝ፣ ጠበቃዎች እንትን እንዲሉልኝ፣ ምን እንዲሉልኝ ግን ምንም ማግኘት አልቻልኩም። የሚተባበረኝም ሰው አጣሁኝ። ሲቀጥል ውጭ ጉዳይ በቃ እዛ ሄጂ፣ እዛ ሄጂ ይላሉ። ፍርድ ቤት ሄድኩኝ፣ ጨረስኩኝ የለም ሀገር ውስጥ በሚል አብረን አይደለም በሚል ጨርሽ እና ወረቀቱን አሰሪ እሱንም ጨረስ። ምንም ነገር የለም። ዴፊኒሽን ማለት ነው። ካቡ ወይ ውዴ እየሰማሽ ነውማ። እና እንትን ፍርድ ቤት፣ የውጭ ጉዳይ የሴቶች ጉዳይ መሄጃሉ። አንቺ ከማይፈልግሽ ሰው ጋር ትግል ከትግል ትተሹ መኖር አይሻልም? ለምን ትተሹ አትኖሪ? ምንድን ነው ችግሩ? እሱን ትተሽ እንዳትኖሪ ምን ያዘሽ? እሱን እያሳደገ እኔ እሱን ትቻለሁ እኮ ትቻለሁ። እግዚአብሔር ይመስገን እኔ እሱን ትቻለሁ። ለሱ ብዬ ነው እዚህ ጋር ማለት ልጅ መውለድ ፈል ልጅ ካልፈለ ካላረገሽልኝ አብረን መቀጠል አንችልም ሲለኝ ነው እንጂ እኔ ዝግጁ አልነበርኩም። ግን ምንድን ነው እሱን ትቼው ብዬ ነው። አሁን ግን ከአቅሜ በላይ ሆነ። ቢያንስ ልጁን መርዳህ አለበት። አንድ ሁለት በቃ ምንም ስራ ብሬን ጨርሻለሁ። ዛሬ ነገ ይልክልና የልጅን ፓስፖርት ሳወጣ ምን ስል ብሬን ጨረስኩ። አራት ዓመት ሙሉ ቁጭ ብዬ ማለት ነው እና ጀስት እኔ ከሱ ምንም ጠብቄ ሳይሆን ልጅህን እርዳ ብዬ ኳታር ባለ ሰውን ሳስጠይቅ እሺ ይረዳለ ምናምን እና ስልኩን ይቀይራል ብሎክ ያደርጋል ምናምን፣ ጭራሽ ጠፋ። ማለት ምንም ነገር ማለት ነው እና ምንድን ነው ላይክ አሁን ወደ አንቺ ጋር በጣም ሁለት ዓመት ኦልሞስት አንድ ዓመት ከምናምን ሆነኝ ይህን ነገር ወደ አንቺ ሪኮስት ሳረግ ማለት ነው እሱንም የማደርግበት ምክንያት አንደኛ ምና በትንሹም በትልቁም ሰው ሊማርበት ይችላል ብዬ አስባለሁ። ማለት አንዳንዴ መሸወድ ነው። እኔ የተሸወድኩበት ነገር ነው። አይ ማለት ተሸወድኩበት ነገር ምንድነው ነው ፍቅር ይበልጣል ብዬ ነው ዝግጁ ሳልሆን ለማርገዝ ምትናልኩት። አንደኛው እሱ ነው ለእህቶች የመልክት ማስተላለፍ የምፈልገው። ሁለተኛው ደግሞ ወደ አንቺ የመጣሁበት መንገድ ምንድን ነው ሰዎች ምናሉ ኳታር መተሽ፣ ቢያንስ በጋብቻችሁ መከራከር ከቻልሽ ቢያንስ ልጁን እንዲረዳ ሌላ እኮ አይደለም። እሱ ኦልሬዲ ሌላ ህይወት ውስጥ ገብቷል ምንም ማለት ግን፣ እኔ በቃ በጣም ሰፖርት ከማንም ሳልጠብቅ በቃ ስፖይል አደረግኩት ላይፌን አጠቃላይ። እና ወደ አንቺ እንድመጣ የፈለግኩበት ዋናው ሪዝን ሀዊዬ፣ ቢያንስ እዛ ጋር ነገሮች መስተካከል የሚችሉበት ከሆነ ቢያንስ በቃ የልጄ ላይፍ ስፖይል ሊሆንብኝ ነው። እስከ ዛሬ ስልሽ ያለኝን ነገር እየከፈልኩ፣ አሁን ግን ከአቅሜ በላይ ሆነ ኤቭሪቲንግ ማለት ነው። በጣም የሚከብደው ነገር ሰው ቢኖረኝ ጣል አድርጊያትም የሆነ ቦታ መስራትም ምን ማለትም እችላለሁ። እሱ ነው ያለው ነገር ሀዊ። ስለዚህ አሁን አንቺ እኛ አንደኛ ሰው እንዲማርበት፣ ሁለተኛ ምን እንድንረዳሽ ካታር እንድናመጣሽ ነው ወይ ካታር መተሽ እንድትጠይቂው? ካታር መምጣት ትፈልጊያለሽ ወይ መተሽ? እዚህ ነው ጋብቻውን የፈጸማችሁት? እኔ ጋብቻ የፈጸምን ኢትዮጵያ መጥቶ ነው ጋብቻ የፈጸም ነው ማለት ነው። እኔ አሁን ከአንቺ መምጣ እንትን እንትን እንድለህ የፈለግኩት በቀና አመለካከት ማለት እንደዚሁ ኖርማሊ በሰው በኩል ሲሄድ ማንም እኔ ይቅርታ አድርጊልኝ እና ማንም ሰው ማለት አንቺ አሁን ቀና የሰው ቀና መልክ የተባረከ አንደበት አለች። ሰውን ትሰሚያለች ታዳምጫለች። እኔ ግን ያለውንም አቅም ያለውንም በቃ ጠበቃን ማጠያይቁልኝ በምን መንገዱ ነው ቢያንስ ልጅ ስፖርት የሚያደርግልኝ መንገድ የማስተካከለው በቃ ብዙ ነገር ሞክሪ፣ ማንም ጆሮ ሊሰጠኝ አልቻለም። አንደኛው ነገር በቃ የልጄን ላይፍ ስኮይል ማድረግ አልፈልግም። እኔን ኛ መጣት እሷን የጎዳና መውደቅ አልፈልግም። ግን በቃ አሁን ማለት ፍንጭ ያገኘሁት ቢያንስ ኳታር ኤምባሲ መታሽ የመክሰስ እንትኑ ካለኝ እሱን የሚተባበረኝ ሰው ካገኘው እዚህ ምንም ጠበቃ ሞከርኩም፣ እኔ ብሩ መክፈል አልችልም የምከራከርበት እኔ ቋንቋ እችላለሁ። አረበኛም ችላለ ፊሊፒኒ ግብታለች ፊሊፒኒ ግብቷል ነው ያልሸዋል። አዎ እሺ፣ እንትን ለመሄድ ሞከረሻል? እርቅ ማዕድ፣ የውጭ ጉዳይ ሚኒስትር፣ እንትን የሴቶች ጉዳይ የሚጃ ያለው ገብቼ ወይ ማ እንትን ኦፊስ ነው ሂጅ ና ሄድ ኦፊስ ይሉኛል። ሄድ ኦፊስ የሄድኩኝ የውጭ ጉዳይ ሲል የውጭ እርቅ ማዕድን ታውቂዋለሽ? እርቅ ማዕድን አላውቀውም፣ ግን በአንቺ ሚዲያ ላይ ሰምቻለሁ። ላይክ ስታስተላለፊና እንትን እዚህ እኔ እርቅ ማዕድን ላገናኝሽ እና ሂጂ እርቅ ማዕድ። እነሱ አሜሪካን ያሉ ዲያስፖራዎች እራሱ አስወልደው ሲክዱ ምናምን እንዲጠየቁ በህግ ማድረግ ይችላሉ። ተደራሽነት አላቸው፣ አሜሪካን ድረስ እኳል። እሱ አረዳም ነው አይነት አው አረዳም ምንም ምንም አይነት ገንዘብ አለክም ብሎ ኦልሞስት ሶስት አመት ምንም እርዳታ ካቆመ ማለት ነው። የልደት ካርድ ወጥቷል። ኤቭሪቲንግ ማስረጃ ሁሉ ነገር አለኝ። ኢትዮጵያዊ ነው፣ ኬንያዊ ኬንያዊን እንግዲህ ሌላ ዜጋ ሲያስገድዶ ሌላ ዜጋ በምን ያናግሩታል? ኢቨን እነሱ ኤምባሲ ድረስ ሄድኩኝ። እነሱ ኤምባሲ ሂጂ ማለት ነው ያሉኝ። ሂጂ ፍርድ ቤት ያለውን ፔፐር አስተርጉመሽ አምጪ አሉኝ። እሱ ኦልሞስት ከሀገር ሳይወጣ በፊት ፈርመህ መውጣት አለበት አለብህ ብዬ አስተርጉሜ ምናምን ያሰራውትን ወረቀት ወሰድኩኝ። ከዛ ጠበቃ ቅጠሪ እና ጠበቃ ተከራክርሽ በእኛ በኩል አስጨርሸና፣ የጠበቃ መክፈል አልችልም ኦሬዲ በእናንተ ሕግ መሰረት የእናንተ ዜጋ ስለሆነ በእናንተ ሕግ መሰረት እንዲመራ ልከታተል ፈልጌ ነው ስላቸው አይቻልም ብለው መለሱ። ገርማልደ ኢትዮጵያዊ ነበር። ግን ያው እሺ ቆይ አንቺ ማለት ነው ዱባይ ላይ ስትተዋወቁ አብራችሁ ስትኖሩ እሱ ነበር የሚያኖርሽ፣ እሱ ነበር የሚያኖርሽ ሁለት አመት አዎ ማናጀር ነበረ። የወተር ፓርክ ማናጀር ነበረ። ያስተዳድራኝ ነበር አብረን እስካለንበት ሰዓት በቃ ይነዋልሽ። በጣም ጥሩ፣ በጣም መልካም ሰው ነበረ። ለምን በኮሮና ሰዓት ከስራ ተቀንሸ ያልሽ? አዎ ከስራ ተቀንሼ ወደ ኢትዮጵያ መግባት እንዳለብኝ ስነገረኝ የምትሄጅ ከሆነ ካላረገሽ አብረን አንኖርም ሲለኝ ኦኬ፣ ፕሮሚስ አብረን የምንኖርበት መንገድ በምንድን ነው ስለው በቃ እኔ ሄድ ኦፊስ ኦሬዲ ስለማገኝ ሁለታችሁንም በቪዚት ቪዛ አምጣችሁና አብረን እንኖራለን በሚለው ስታስ ነው የተነጋገርነው። ኦኬ፣ እንደዛ በዛ መሰረት አንቺ አርግዘሽ ገባሽ ወይስ እዚ ዱባይ እያለሽ ወለድሽ? ኖ ኢትዮጵያ ገባሁኝ። አርግዘሽ? አዎ አርግሽ ኢትዮጵያ ገባሁ። ወልጅ መጥቶ ልጁን አይቷል፣ ዘጠኝ ወር ላይ መቶ የዛ ሰዓት ነው የተፈራረም ነው ሀቡዬ። የዛ ሰዓት ተፈራረምን የልደት ካርዱ አወጣ ምናምን ነገር ተመልሶ ሄደና ዱባይ። ከዱባይ ወደ ኳታር ማለት ነው ስራ ሲያጣ ዱባይ ኳታር ገባ። ኦኬ፣ ከስራ ሲያጣ ዱባይ ወደ ካታር መጣ። እስከዛን እስከ መቼ ድረስ ታወሩ ነበረ? እስከ መቼ ድረስ በሰላም ታወሩ ነበር እንደ ባልና ሚስት? አንድ አመት ድረስ፣ የልጅ አንድ አመት። እሺ አንድ አመት ድረስ የልጅሽ አንድ አመት ድረስ በሰላም ስታውሩ ቆይታችሁ ምንድን ነው የተፈጠረው? ለምንድን ነው በቃ ራሱ ማለት በፊት ቪዲዮ ኮል ያወራ ነበረ፣ ደውል ደውል ነበረ፣ ብር ይልክ ነበረ፣ እራሱ አቆመ ሁሉን ነገር ማለት ነው። ራሱ ሁሉ ነገር ሲያቆም ምንድን ነው ብዬ ሳወራ ቆይ ስራ አላገኘሁም ብዙ ምናምን፣ ከዛ ከእናቱ ደግሞ ስሰማ ስራ አግኝቷል እኮ ጀምሯል፣ ምን ሆኖ ነው የማያወራ ስትለኝ ነው በቃ ራሱን በጣም አራቀ፣ ስልክ ቀየረ፣ በቃ ሁለት አመት ሙሉ ምንም ነገር የለም። ሶስተኛ ዓመት የልጅ ልደት ሲከበር ጠየኳት ለእናቱ። ማለት ምንድነው ይሄን ያህል ያጠፋው በሰላም ነው ወይ ሲላል እኔ እንጃ ምናምን ነገር አለችኝ። ከዛ እስቲ ይሆናል ብዬ ሳስብ፣ ሰማሁኝ እንደዚህ አግብቷል ምናምን የሚል ጠበቅኩ። አሁንም ስቲል ጠበቅኩ፣ ስቲል ጠበቅ። ከዛ የሆነ ሰዓት ላይ ቴክስት አደረገ፣ ዲቮርስ ፔፐር ይፈልጋለው እናንች አብረን አንቀጥልም ሲለኝ፣ ለምን ዲቮርስ ፔፐር ለምንድን የፈለግከው፣ እኛ ኮ ፕላን አለን አይደል? ዛሬ ነገ ተወስደኛለህ ብዬ ኮ ብሩን ጨርሻል፣ ያለኝን ነገር ጨርሻል። ምንም ነገር ዲቮርስ ፔፐሩን ስትልክልኝ እኔ ረዳሻ አለው። ዲቮርስ ፔፐር አደረግኩኝ እና ላኩለት። ከዛ ጭራሽ ጠፋ፣ ጨፋ ማለት ነው

ታዲያ ዲፎርስ ዲፎርስ ሌተር ልከሽለታል፣ ይረዳኛል ብለሽ ከላክሽለት። የፍቺ ወረቀት ከላክሽለት በኋላ ሰውዬው አምስት ሳንቲም ሊኮልሽ አያውቅም በጭራሽ። ልጃችሁ የምን ሀገር ፓስፖርት ነው ያላት? የኬንያ ወይስ የኢትዮጵያ? ኢትዮጵያ። ለዛ ነው እኔ ኢትዮጵያ የመጣሁት እንጂ ወዲያውን እንትን ማለትም እችል ነበር። እዛ ሁኝም መውለድም እችል ነበረ። እኔ ኢትዮጵያ ዜግነት እንዲኖራት ብዬ ነው እ የመጣሁት ወደዚህ። ኧረ እባክሽ እና ኢማራትስ ብትወልጂ የኢማራት ዜግነት ሊኖራት ነበር እንዴ? አይ ምንድን ነው እስከማቀው ድረስ ሀቡዬ እስከማቀው ድረስ ማለት ነው እዛ ካምፓኒ ላይ እየሰራሽ ከወለድሽ ይወረስብሻል የሚለውን ነገር ስለሰማው ነው ነው እና ይኸውን የአስራ ስድስት ዓመት የካታር ላይ የዘጠኝ ዓመት ወንድ ልጅ አለኝ፣ ኢትዮጵያዊ ነው። የስድስት ዓመት ሴት ልጅ አለችኝ፣ ኢትዮጵያዊ ናት ብሎ ሳይንስ ሄግ አረብ ሀገር ዜግነት አይሰጥም ለማንም። አምሳ ዓመት ሀገራቸው ብትኖሪ ዜግነት አይሰጡም። እዚህ ወልደሽ ልጅሽ ፖሊስ ቢሆን ቢያገለግል መዋሌድ እንጂ ዜግነት አይሰጡም። ኤርፖርት ስታልፊ ስ ትቻል ጅስ የሚባል ነገር ሰምቼ ነበረ። ዝም ብለው ወሬ ነው ማሪ፣ ወሬ ነው እና ግን ማለት ነው ውዴ። አሁን እሱ ፊሊፒኒ ማግባቱን በምን አወቅሽ? እስታስ ሚዲያ ላይ ነው ያገኘሁት። እና እናቱን ያየኳት፣ እኔም አላቅም አለች። እኔም አላቅም አለኝ። ቴክስት የተደረገ ነው እኔም አላቅም ግን ከመቶ እዚህ ካደረገ በኋላ ነው የነገረኝ። ስላት ለምን ታዲያ ልጁን አይረዳም ቢያንስ ስላት፣ እኔ አናግሬው ነበረ እኔንም መልስ አይሰጠኝም። በመሀላችሁ ምን እንዳለ አላቅም ቲና፣ አንቺ በጣም መልካም ነገር ብታደረግም ምን እንደተፈጠረ አላቅም። በቃ ለእኔም ነግሮኛ አያቅም ማለች። በቃ ሳጣልኳት፣ እሷን ምንም ማለት እሷ፣ ማሪ ማናት? እናቱ፣ እናቱ ኦኬ አንቺ ፊሊፒኒ ማግባቱን በምንድን ነው ያወቅሽው? ስልሽ በሚዲያ ያልሽ ፖስት አድርጎ ነው እሱ እና የእሱ አስታስ ኢንስታግራም፣ የእናቱ ኢንስታግራምም ቪዲዮ ነበር። አሁን ግን አጥፍተዋለች፣ አንስተዋለች፣ ሞቭ አድርገዋለች። ስጠይቃት እንዳየውት ስታቅ አጠፋችሁ እንጂ ጠየኳት። እኔ ማማንች ስታስ ላይም አይቼዋለሁኝ እና የእሱ እንትን ላይም ተፖስቷል። ፊሊፒኒ ማግባትን ሰምቻለሁ ብለሽ ጠየቅሽው? በምን ቴክስት ላድርግ ያ ሳልቅብኝ ከዛ እንቀጥላለን። እሺ ማር፣ ዓለም ሰላም ይሁን፣ ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተቸገሩ ፈጣሪ ይድረስላቸው። በየሀገሩ እስር ቤት ያሉ ጭንቅ ላይ ያሉ ሰዎች ሁሉ ዛሬ ሆኖ ፈጣሪ ከጭንቃቸው ገላግሎ ከእስር ቤት ጭንቅ አውጥቶ ለቤተሰባቸው ለሀገራቸው ያብቃቸው። ማንም ሰው አይቅፈው፣ ማንም አይታመም፣ ማንም አይዘን ያዘነ ሁሉ ዛሬ ሆኑ ፈጣሪ እንባውን ያብስለት። በቃ ይበለው ሁሉም ሰው እዚህ ምድር ላይ ይደሰት። በቃ ሁሉም ጤነኛ፣ ደስተኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ እየተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን ያሳድግልን፣ ለሁላችንም እድሜ ሰጥቶ የልጆቻችንን ቁም ነገር ባይናችን ያሳየን። ማንም አይክፋው፣ ማንም አይዘን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ነጋዴዎች ገበያችሁ ፎ ይበል፣ መስዬ ሁሉም እዚህ ጋ የተደደረው ይሸጥ ይለቅ ባዶ ይሁን ሸልፉ፣ ረጁ ከኋላ የተሰቀሉት ድሪያዎች እንዳለ ይሸጡ። ነገ ላይ ሽንስከፍት ባዶ እንዳለ ተሸጦ ማለት ነው። አገኘ ሁሉም ሁላችሁም ቢዝነሶች ቲክቶክ ላይ የሚያላችሁ ከቲክቶክ የሚያላችሁ ገበያችሁ ይድራ፣ ፎ ይበል፣ ተደሰቱ። አሜን። ረጁም መርቅ ትችላለች። ረጁም ስትመርቅ ረጁም በትልቁ ላ ሽምግልናው ሚፍጠንለን ጎበዝ ናት ስትመርቅ ረጁ ወይ መርቅ መርቅ። ግን አሁን ነገ ባዶ የሆን ስትይ ጮክ ብዬ ነው አሚን ያልኩት። ለካ ሚዩት ነኝ። ለመርቅ ነው እንግዲህ አሚን በሉ የኔ መርቃት። ያረቢ፣ የታመሙትን ሁሉ አፊ አድርጋቸው፣ የተቸገረውን ሁሉ አንተ ደረስለት፣ የታረዘውን አንተ አልብሰው። ሁላችን ልባችን ውስጥ ያለውን ነገር አንተ አታቅምና በሚስጥር አናቅምና በሚስጥር ነው እና አንተ ፈጽመው የልባችሁ መሻት አለ ይፈጽምላችሁ። አገር ሰላም ትሆን ብላለች። እቃችን ይሸጥ ይሸጥ ያረቢ ይሸጥ። ባላችን ቶሎ መጡ ይውሰደን ይውሰደን። አሜን አሜን። ባል ያለው ሰው አሜን ማለት አይችልም። ኦሬዲ ባል ያለው ሰው ሁለተኛ ባል ፈልጋችሁ ነው? ባል የሌላችሁ አሜን በሉ። አይ እኔ አሜን ያልኩትኝ ቶሎ እንድትሄድልኝ ስለምፈልግ ነው። እኔ ደግሞ እንዴት ባል እያላት አሜን ትላለች? ብ አይ እኔ ቶሎ እንድትሄድልኝ ፈልጌ አግቡ ብዬ ስመረቅ ይኸውልሽ፣ ቡና እያፈላው ያላገባችሁ አግቡ ስል ባሌ አብሮ አሜን ስል በጣም ተናደድኩ። እንዴት አንተ ጋር ጎኔ ቁጭ ብለህ እኔ ሚስት ያለው እንዴት አሜን ትላለህ? ሌላ ሁለተኛ ሚስት ፈጣሪ እንዲሰጥ ፈልገ ነው ወይ ኦሬዲን ያለው አይደለው ወይ? ወይኔ እኮ ሁሉንም ነገር አሜን እያልኩ ስለነበር በዛው ነው እንጂ አስቤው አይደለም አለኝ። እንደ አስብ እንጂ እንዴት አሜን ስትባል እኮ አሁን አሜን ካላላችሁ ከአሜን ይቀራል እንደሚባለው አሜን ስትሉም ይደርሳል። ገባችሁ? አብሮ አሜን አለ። እንዲያልተግብታርን እንዲያልኩ ልጅ ይስጣችሁ ስል ጸጥ ይላል። ልጅ ሁለት በቂ ነው። እኔ የሶስተኛ ልጅ አልችልም። እናርገዝ ስለው ስራ አለብኝ ይላል። ማታ ስራ አለኝ ምናምን ሲሆን ሶስተኛ ልጅ ማስተዳደር ካልቻልክ እንዴት ሁለተኛ ሚስት ማስተዳደር ትችላለህ? ካለ ልጅ ይቀላል እኮ ከሚስት ወጪ፣ እና ከልጅ ወጪቱ ይሻላል። የልጅ ወጪ እኮ ቀላል ዳይፐር ነው። ሚስት ስንት ወጪ አለባት? ሁማን ሄር አለ፣ ወርቅ አለ፣ ሜካፕ አለ፣ ሽቶ አለ፣ ልብስ አለ፣ ቦርሳ አለ። በጣም ብዙ ነው የሚስት ወጪ። ልጁ ልጅ እኔ ግን ሀጉዬ አሜን ያልኩበት ነገር ገብቶሻል። ከጫንቃ ላይ እንድትወርድ ስለምፈልግ ነው። ረጁ ከጫንቃሽ ላይ እንድትወርድ ፈልግ ይጅልግ የሰዲሽ መቶ ይመጣል። እሺ፣ ስለዚህ ማለት ነው ውዴ፣ ልጆች ስድስት ወር እያለች ኢትዮጵያ መጥቶ ተፈራርማችሁ፣ እሱ ወደ ዱባይ ነው የተመለሰው ወይስ ወደ ካታር? ወደ ካታር። እሺ ነው። ስለዚህ አሁን ካታር ላይ ስንት አመቷ ነው ማለት ነው? ሁለት አመት ምናምን መሰለኝ። ሁለት አመት። ልጆች ስንት አመቷ ነው አሁን? ሶስት አመት ከስድስት ወር ልጅሽ ሶስት አመት ከስድስት ወሯ ላይ ከነበረ የመጣው ሶስት አመቱ ነው ማለት ነው ካታር ላይ ነው ብዙ ነገሩ ተምታታብኝ ውዴ ምን ነው ሀቡዬ እግልጽ አረግልሻለው ምን ነው የተምታታብሽ ስንት አመት ዱባይ ላይ አብራችሁ ኖራችሁ አንቺ እና ኬንያዊው ባልሽ ሁለት አመት ሁለት አመት ኦኬ ስለዚህ ቶታል ስንት ጊዜያችሁ ነው ማለት ነው አንቺ እናሱ አምስት አመት ከኔ አብረን ከነበርን ጋር አሁን ከወለድኩ ጋር ከሆነማ አምስት አመት ከስድስት ወር ነው ጥሩ ሁለት አመት ከታር ላይ አብራችሁ ኖራችሁ አርግዘሽ ሄድሽ ዱባይ ላይ ሽ በስንት ጊዜ ወለደሽ ዱባይ ላይ እኔ እና እሱ ሁለት አመት አብረን ነበርን ከዛ ኮረና ሲገባ እኔ አርግዣ የገባው የአራት ወር እርጉዙኛ ነው ወደ ኢትዮጵያ የገባሁት ጉዞነሽ ከገባሽ ኢትዮጵያ ከገባሽ ከአምስት ወር በኋላ ወለደሽ ከአምስት ወር በኋላ ወልደሽ አሁን ልጅሽ ሶስት ዓመት ከስድስት ወራ ከሆነ ኦልሞስት አራት ዓመት ዱባይ ውስጥ ሁለት ዓመት አብራችሁ ከኖራችሁ ኦልሞስት ስድስት ዓመት እሱም አብረሽ ከቆያችሁ የእውነት ትወጂው ነበር ወይንስ ለጥቅም ነበር የቀረብሽው እውነት ለመነሳ ጊዜ በፍጹም እኔ ሀብትንም አይቻልለም። አንድ ምንድን ነው ምንፈልጋለው መሰለሽ፣ በጣም ገና አልሰራሁኝም፣ መስራት ስለምፈልግ እሱ ጥሩ ፖዚሽን ላይ ስላለ አንደኛ፣ ቤትም ኢንክሉድድ ይሰጣቸዋል፣ ፋሚሊም ኢንክሉድድ ፋሚሊ ስለነበረው ይሄን ነገር ነው ቾዝ አድርጌ ቢያንስ አብሬ ይኖራለው እንጂ የእውነት ፍቅር ነበረኝ እኔ ምንም አይቻልለም። ማናጀር ስለሆነ ስራ እንዲያስቀጥርሽ ነበር የተሻለ ፖዚሽን ላይ እንዲሰጥሽ እንጂ ወደሸው አልነበረም? ነው ትክክለኛ መውደድ ነበረኝ ትክክለኛ ፍቅርም ነበረኝ። ግን ምንድነው ላይክ የሆነ ስራም ባጣ እሱ የተሻለ ነገር ስላለው እኔን ያሳድገኛል የሚለው ልጅ እንኳን በወልድ እዚሁ አኖራታል የሚለው ነገር ነው ማለት ብታረግዥ የሚለው ነገር ሲለኝ እሺ ያልኩት እኔ ማለት ነው እንጂ የእውነት ፍቅር አለኝ እኔ ለእሱ። ምን መሰለሽ ምናልባት አሁን ባኖ እንዳይሆን እሱ መጀመሪያም ለጥቅም ነው የቀረበች ማናጀር ስለሆንኩኝ እዚህ አይነት አይደለም የነበርነው ብሎ አስቦ እንዳይሆን ሰውየው የተለወጠው አሁን ኦሬዲ ካገባ ምንም ማድረግ አይቻልም አንቺ የምትፈልጊው አሁን ልጅሽን እንዲያግዝ ነው እንዲያግዝ ኢትዮጵያዊ ቢሆን ኖሮ እኔ እርቅ ማዕድ ላይ እንድታስጠየው ያገናኝሽ ነበረው ግን ኢትዮጵያዊ አይደለም እንዴት ናት ስልኩ አለሽ? እኔ የኳታር ስልኩ የለኝም። የዱባይ እንትን ዋትስአፕ ነበረ የሚጠቀመው። አጥፍቶታል፣ ብሎክ አድርጎኛል፣ አጥፍቶታል። በሌላ ሰው ሳስሞክርም አጥፍቶታል። ከእናቱ ተቀብለሽ አልኳት፣ እኔ ጠየኳት። ስልኩን ላኪልኝ፣ ቢያንስ ማውራት ያለብኝ ስላ ለማንም እንዳሰጭ ብሎኛል። እኔንም አውርቶኝ አያውቅም፣ ይሄ ማግባቱን ስሰማ ማለት ነው ጠየቋት ቢያንስ ስልክልሽም አሁን ስልኩን ስትባይ የልጅሽ አባት ሆኖ ስልኩ የለሽም። እኔ ምን ልርዳሽ? ይሄን እርጂኝ በይ። ምን ልርዳሽ? ሀውዬ፣ ከተቻለ እና በአንቺ በኩል ትብብርሽ ከሆነ እኔ ወደ ኳተር መውጣት እችላለሁ። ቋንቋ እችላለሁ፣ አረበኛ እችላለሁ፣ እንግሊዝኛ። ገንዘብ ካለሽ ኤጀንሲ ሞልቷል። ገንዘብ አለሽ የምትከፊው የምትመጪበት የኤጀንሲ ገንዘብ የምትከፊበት አለሽ። ሀውዬ፣ የቤት ኪራይ እንኳን በጣም ተጨናንቄ ነው የምከፍለው እውነቱን ስናየሽ ሰው ኮንታክት ብታደረግ ብዬ ነው እንጂ አይደለም። እኔ ገንዘብ የገኝ ማመጣበት አንቺን በኤጀንሲ ቪዛ ገዝቼ በኮንትራት ብትመጪ ደግሞ ትጠፊያለሽ፣ እሱን ፍለጋ። ስለዚህ ኧረ እኔ በቃ እኔ በኮንትራት አንቺን አላመጣሽም። በኮንትራት ላመጣሽ ብል በነፃ እኔ ብዙም አውቃቸው እዚህ እስፖንሰር የአራት ዓመት የዛሬ አስር ዓመት የሰራሁባት ሴትዮዋ አለች፣ እንደ ቤተሰብ ናት ማምጣት ይችላሉ። ግን አንቺ ኬንያሽን ፍለጋ ብጠፊ እኔ ከሴትዮዋ ጋር ልታቀያይ ጀመር። ይሄ አራት ዓመት ማለት ሶስት ዓመት ከስድስት ወር የለፋት ለልጄ ነው። መኖር አለብኝ ከዚህ በኋላ ለልጄ ነው ብዬ እኔ ራሴን ሪስክ ውስጥ ከታለው እናቴ ነት ነው። ልክ ነሽ። አንቺ ቪዛሽን ገዝተሽ ትመጫለሽ በነጻነት ትፈልጓለሽ። የምትመችበት አላማ እዚህ መተሽ እሱን ፍለጋ ነው። ስለዚህ ኮንትራክት ቤት ሆነሽ እንዴት ነው የምትፈልጊው? እኔ በጅራሽ ሌላ ሀገር እሄዳለሁ በነጻ የሚሄዱ የሚወስዱኝ ኤጀንሲ ትክክለኛ ካለ እኔ በነጻ ኳታር ብቻ አይደለም። አይ ኳታር ልምጣ እና ልፈልገው። በኤምባሲ የፈለኩት ምንድን ነው፣ መክሰስ ቢቻልና ልጁን የሚረዳበት ሚንስ ቢገኝ ደስ ባለኝ። ግን አይደለም እኔ አሁን ዋናው ሪዝን ምንድን ነው፣ ልጄን የማሳድግበት ቢያንስ ቢረዳኝ የሚለው ነገር ቢመቻችልኝ ነው እንጂ ካልተመቻችልኝ ደግሞ ራሴ ሰርቼ እና ማሳደግ እንዳለብኝ ነው ያመንኩት። እንጂ እኔ እዛ ሄድ እነሱ የምንከራተስበት ምክንያቱም አስተምሮኛል እግዚአብሔር ይመስገን። ገንዘብ ይጠቅመኛል ወይ እሱ ያደረግልኛል አደለም ብዬ የገባሁት ለንጹህ ፍቅር ነው የገባሁት። እሱ ኦልሬዲ ይሄን ኃላፊነት አልተወጣም። እኔ ደስተኛ ነኝ፣ ለልጄ ግን አሁን ምንድን ደስተኛ ያላደረግኝ ለልጄ ብቁ ነገር እያደረኩ አደለም። አሁን ትምህርት ቤት ይመጣል መስከረም ትገባለች። ያንን ሪስፖንሲቢሊቲ የማረግበት በቃ እየጨለመብኝ ነው የወደፊት እንት ማንም አዎ ሱቅ ከፍቼ ነበረ። በመቶ ምናምን ሺህ ከሰርኩኝ። ምክንያቱም ሰራተኛ ልጅን የሚይዝልኝ የከፍል ነበረ የሱቁን የሚከፍልልኝ የቤት ኪራይ እንዳለ አክስሮኝ፣ በዜሮ ነው የወጣሁት። አንዷን ኮመንት አንበብች ሐቢባ እነሱ ግድ ለልጅ ግድ የላቸውም። እኔም ኬንያ ነው የወለድኩት፣ ከኬንያ ነው የወለድኩት። ዝም ብለሽ ልጅሽን አሳድጊ አለምዬ ፍቅር ምናለች መሰለሽ? እኔም ከኬንያዊ ነው የወለድኩትን እነሱ ለልጅ ግድ የላቸውም። ስለዚህ አንቺ ጤነኛ ነሽ ወጣት ነሽ፣ ሙሉ አካላ ላይ ሰርተሽ ልጅሽን እራስሽ አሳድጊ። እሱም ታዩ ካልፈለገ ታዩ። እና በነፃ የሚልኩ ኤጀንሲዎች አሉ፣ ሳውዲ ዱባይ የሚልኩ ኤጀንሲዎች አሉ። ትሄጂና ሰራተኛና አሰሪ ማህበር ኢትዮጵያ ውስጥ ክልሎት ምናምን የኤጀንሲ ሊስት ስጡ እንዳያቸው ይሰጡሻል። ቶስተሽ የኤጀንሲዎችን ኮንታክት ታደርጊያቸዋለሽ። አዎ ነፃ አለ የሚልኩ አንቺ የሜዲካል ሽን እና የሲዩሲ ብቻ ነው የምትችው። በነፃ ሜዲኮ ኤጀንሲዎች አሉ የመንግስት ኤጀንሲዎች እዚህ ጠይቂያቸው። ሰላሳ ሺህ አሉኝ እኔ የለኝም፣ ቋንቋ ስለምች ሰርቼ ከፍላለው ስላቸው ግዴታ ነው። ሰላሳ ሺህ ሲሉኝ ነው እንጂ ከቅርብ በፊት አውርቼ ነበር። ነፃ ሜዲኮ አሉ ማሬ። ኔው ኮመንት ላይም እየጻፉልሽ ነው። አሉ ነፃ ሜዲኮ ይኸው፣ ሜድሲስ ነፃ ነው ምናምን እያልሽ ነው እንደ ፎሎ አድርጌት እና ጻፍ ይላል። እናቴ ሳውዲ ነፃ ነው፣ ያው ሳውዲ ነፃ ነው እያሉች ነው እንደውም ካታር መተሽ